ከላይ የምታዩት መኪና ከኤርፖርት አንዲት ከአረብ ሀገር የመጣች ልጅ ዋጋ አስማምቶ ይጭኗታል ማለት ነው። ከዛ በኋላ ትንሽ እንደሄዱ ትራፊክ እንዳይቀጣን አንቺ ውረጅ፣ ና ተሻግረን እንጭንሻለን በእግርሽ እለፊ፣ ና ልክ ታክሲ ላይ እንደሚባለው ማለት ነው። ምን ያህል ምስኪን እንደሆነች ልጅቷ ራሷ አስቡት። ከዛ እሺትልና እቺ ልጅ ትወርድላችኋለች። ገና ትንሽ መራመድ እንደጀመረች መኪናው ትቷት ይሄዳል ማለት ነው። ይህንን ሲያይ የነበረ እግረኛ ነገሩን ተጠራጥሮ ስለነበር ፎቶ ያነሳላታል ማለት ነው። ከዛ አቅራቢያቸው የነበረ ትራፊክ ጋር ሄደው ፎቶን አሳይተው ነገሩን ያስረዱታል። ትራፊኮች ባረጉት ጥረት ልደታ ላይ ይያዛል ማለት ነው። እና ኤርፖርትም ሆነ ከመንገድ ላይ መኪና ተነጋግራችሁ የምትሄዱ ሰዎች በጣም ተጠንቀቁ። እኔ የተሸወድኩትን እናንተም እንዳትሸወዱ ነው ማሳያችሁ ፈረስ ለምትሰሩ ድራይቨሮች ነው። አያችሁት፣ እዚህ ጋር ኢኮኖሚ ና ቤዚክ ይላል። ባለፈው የሆነ ጥሪ ገባልኝ ና ቤዚክ ነው የሚለው። ና ግራ ገብቶ የነበረ በጣም ከዛ ሳወርዳቸው ዋጋው በጣም ልዩነት ነበረው። ከኖርማሉ ዋጋ ይቀንሳል ጭራሽ። ና ቤዚክ የምትለውን እያያችሁ ያው አምናችሁበት አንሱ አንሱ። አታንሱ አይደለም እንዳታጋጩኝ ከድርጅት ጋር ጥሪው ሲገባ እንደዚህ ነው። ቀስት ያረኩበት ቦታ ጋር ቤዚክ የምትለዋ ይመጣል ማለት ነው። ከምሽቱ አምስት ከምናምን አካባቢ ነበር። አስኳርጂ ቤት ያብነት ስለሆነ ኢትዮ ጠቢብ ጋ ሳልፍ ድልዩ አካባቢ ጨለም ያለቦታ ቦታ አለ እና አንድ ልጅ ላዳ እያናገረ ይታየኛል። አንደኛው ደግሞ ራይድ ነህ አለና አስቆመኝ። የት ነህ ስለው አውቶብስ ተራ አለኝ። እግረ መንገዴ ስለነበር ለኔ አሪፍ ስራ ነበር እና ቻነ ስለው አዎ አለኝና ገባ ቁጭ አለና እግሩን ወደ ውጭ እንዳረገ ላዳም ያልናገረውን ልጅ ናና በቃ ቶ ላዳውን ራይዱ እሺ ብሏል ምናምን ማለት ጀመረ። እንዴ አንተ ብቻዬን አላልከኝም እንዴ ብዬ ይዞር ስል ጓደኛ ወደኛ ሊመጣ እየሮጠ ነው። እኔ መኪናዬን አስነስቼ ነዳሁት። ልጁ እግሩም ውጪ ነው፣ በሩንም አልዘጋውም። በዛው ሰዓት አለ እኔ የሌለ በስቢድ ነዳሁት። አረ ጓደኛ ምን ሆነ ነው ምናምን ሲለኝ አረ እባክህ እናንተ ብቻ ናችሁ በቃ አራዳ አደል ገብቶኛል ምናምን እያልኩት ዝም ብዬ ነዳሁታለሁ። ከዛ ራቅ እንዳለን በል አሁን ቤልትህን እሰር በርህንም ዝጋ አልኩትኛል። ከዛ በቀይ ለማመጠኝ ጀመረ ሊግባባኝ ፈለገ ምናምን እና የሰፈር ልጅ ነህ ግን ምናምን ሲለኝ አብነት ሞላ ማሮ አካባቢ ስለው እዛ ሰፈር ለነገሩ አራዶች ናችሁ ምናምን እያለኝ ልካቶ ቢስተራጋ ስን ደርስ ፓትሮል ላይ የተቀመጡ አምስት ፖሊሶች ሳይ መኪና ነው ስጄ ከመኪናቸው ኋላ አቆምኳትና በልሽ አሁን ሂሳብ ስጠኝ አልኩታል። ከኪሱ ስልሳ ብር አወጣና ሰጠኝ። አስር ብሩ ራሱ ቀዳዳ ነው። ሀምሳ ብሩን ወሰድኩኝና፣ አስር ብሩ መልሽለት። እንዴ በራይድ እኮ ነው ያመጣሁ ይሄን ነው የምከፍለው ስለው፣ ኧረ በላዳ እኮ እንደዚህ ነው የምንከፍለው ምናምን አለ። አስቡት እንግዲህ ሌባ መሆኑ ሲረጋገጥ ነው እዚህ ጋር። ላዳዎች ከራይድ የበለጠ ነው የሚቀበሉት መቼ? ከዛ ኪሱን ፈተሽኩት ስልክ እንኳን ካገኘው ብዬ ምንም ነገር የለም ኪሱ ውስጥ በቃ። እሱም ላበላብ ሆነ። አንዴ ፖሊሶቹን ያያል፣ አንዴ ኒን ያያል አሳልፌ ልሰጠው አሰብኩኝ ግን በጣም ደክሞኝ ነበር። አሁን ፖሊስ ጣቢያ መሄድ ምስክር ከሳሽ እያሉ ደግሞ መመላለሱ ምናምን ሳስበው በቃ ውረድልኝ አልኩትኝ ና አስወረድኩት። ስላለ ይሄ ድራይቨር እንደዚህ ንቁ ድራይቨሮች ደግሞ ሲገኙ በእውነት በጣም ነው ደስ የሚለው። ከሌሊቱ ስምንት ሰዓት ከፊጋ ወደ ኮተቤ ካራ ስራ ይገባልኝና አንድ ጓደኛ ከገዳም የመጡ አባቶች እንዳሉ ና ሉባን ዘከር የተባለ ዶላር ማውረድ የሚችል እጣን ና ጥበቡም እንዳላቸው እና እነሱ የሚፈልጉት ብራቸውን ትራንዛክት የሚያደርግላቸው ጥሩ የባንክ እንቅስቃሴ ያለው ሰው ምክንያቱም እነሱ ምንም አይነት እንቅስቃሴ አልነበረውም አካውንታቸው ይለኛል። እንዴ ወንጀል ነገር ቢኖረው ስለው አይ ምንም አይነት ወንጀል የለውም፣ ስርቆት አይደለም፣ ንጹህ ዶላር ነው የሚያወርዱት። ምንም ከወንጀል ጋር የሚያገናኛቸው ነገር የለም። አንተ ንግድ ስራ በተለይም ስለሆንክ እንቅስቃሴ አሪፍ ስለሆነ የእነሱን ብርያ እንቀሳቀስ አንተም መጠቀም ያለብህን ኮሚሽን ትጠቀማልህ አለኛለ። ሰዎቹን አገኘናቸው። ወደ ኮተቤ ዜሮ ሁለት አካባቢ ተገናኘን። ሆቴል ውስጥ በጣም ትልቅ ሰው ናቸው፣ ጋርድ አላቸው። አንደኛው ሃይሉክስ ነው የያዘው፣ አንደኛው ፎርድ ነው የያዘው። ወደ ሆቴል ገባንና ጓደኛ የነገረኝን ነገር ደገሙልኝ። ከዛ በኋላ አንድ ክፍል እንደሚያስፈልግና ሳጥን እንደሚያስፈልግ ዶላሩ ሲወርድ ማከማቻ፣ ከዛ ቤቱንም ተከራዩ ሳጥኑንም ፈርኒቸር ቤት ኦርደር አድርጌ አሰራሁኝና ሀሙስ ቀን ወይ ቅዳሜ ቀን ነው ይሄ ነገር የሚሰራው ተባለና ቅዳሜ ቀን ተገናኘን። ገባን ወደ ክፍሉ አንዳንድ ሻማ ተሰጠን። ከገዳም የመጡ አባት የተባሉት ሰውዬ መድገም ጀመሩ። ረጅም ሰዓት በስነስርዓት ደገሙ። ብታሚኝ ባታሚኝም ሳጥኑ እያየሁት በዶላር ሞላ አለኝ። እንኳን ደስ ያላችሁ፣ ዶላሩ ወርዷል። አሁን የሚቀረን ሂደት ብሩን መካፈል ነው እንግዲህ ይሉና ግን በጣም ፓወር ያለው ነገር ስለሆነ አሁንም ብዙ ዶላር ማውረድ ስለምንችል ተጨማሪ እጣን ከገዳም እንዲላክልን ማድረግ አለብን። ለዛ ደግሞ 9990 ብር እያንዳንዳችን ወደ አካውንታቸው ማስገባት አለብን ይባል እና 9900 ብር አስገባው ወደ ሰጡኝ አካውንት። በማግስቱ ገዳም ሄዶ እጣን ያመጣል የተባለው ልጅ ደወለ እና የገዳም አባቶቹ 13 ሚሊዮን ብር ካልገባልን ምንም አይነት እጣን አንሰጥም ብለዋል ተባለ እና እንዴት ይሻላል ይሄ ነገር ስላቸው እኔ ጋር ሰባ ሚሊዮን አለ አንተ ጋር አምስት ሚሊዮን ካለ እናስገባላቸውና ስራውን እንስራ። መቼም ይሄን ሁሉ በሚሊዮን የሚቆጠር ዶላር እያየን በዚህ በትንሽ ብር ይሄን ስራ ማጣት የለብንም ቶሎ ቶሎ ሰርተን ማውጣት ነው ያለብን አሉኝ። እኔም ዶላሩን ስላየው አምኛለሁ። ውስጤ ግን የሆነ ጥርጣሬ አለ። ከዛ አንድ ጓደኛዬ ጋ ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቆብኝ፣ በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት 20 ሚሊዮን ስትለምን እምቢ ያለችውን ቤት በ15 ሚሊዮን ሸጣስ ብር ሰጥታቸው፣ ከዛ በኋላ ልታገኛቸው አልቻለችም። አሁን ከባድ ህመም ላይ ናት። እኛ እያስታመምናት ነው የምንገኘው፣ ወደ ራሷ እንድትመለስ። ና እንዲች ብለህ እንዳታስገባ ሳጥኑን ከፍተ ብታየው ጨርቅ ነው የምታገኘው ውስጡ አለኝ። ና ሰውየው የሚደግመው አይንህ ላይ ነው። እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ የቤቱ ቁልፍ ደግሞ እንዳጋጣሚ እኔ ጋር ነበር። የሳጥኑ ቁልፍ ግን እነሱ ጋር ነበር። ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው። እዛ ውስጥ ደወለና አንደኛው ሰውዬ እኛ አስገብተናል፣ ብሩን አስገባህ አንተ አለኝ። ቆይ አስገባለሁ አልኩትኝና ባንክ ጓደኛ ነበረኝ። እስኪ ወደዚህ አካውንት የገባ ብር አለ ስለው፣ እኔ ካስገባው ዘጠና ዘጠኝ ሺ ብር ውጪ ሌላ ምንም ብር የለም ነበር። እና በጣም ተጠንቀቁ፣ እነዚህ በሃይማኖት ስም የሚነግዱ ሌቦች ናቸው። በተለይ ሀብታሞችን ታርጌት እያደረጉ በብዙ እያጭበረበርሁን ያሉት ባካችሁ ተጠንቀቁ ብሏል። ቃሊቲ ካፍ ደምጋ ሰው አወረድኩኝና ዞሬ ዮሐንስ ሆቴል ጋ ቆምኩ። ሌላም ራይዶች ነበሩ የቆሙና ከዛ ሁለት ሰዎች ይመጡና ቄራ ድርሰን ምናምን ይሉኛል አለ። ድራይቨር ነው ታሪኩን የላከልኝ ከዛ ሶስት መቶ ብር ምናምን ይላሉ አይ ሶስት መቶ ብር አልሄድም አስጀምር ይሉ ሰዳችሁ ስላቸው እሺ በቃ ምናም ብለው ተጣድፎ መኪናው ስገቡና ገና ላስጀምር ራይድ ፕላስ ይህን እያስነሳው እያለ ቶቶ በቃ ችግር የለውም ሂድ፣ አንድ ሺ ብርን ቢሆን እንከፍልሃለን ችግር የለውም። አየው ይህን ወርቅ ምናም ብለው የተቆረጠ ሀብል አስነኩኝ አለ። ከዛ በኋላ በቃ አላስታውስን ብዙ ነገር ማለት አስታውሳለሁ ግን ከቀልቤ አልነበርኩም ማለት ሳሪስ አካባቢ ትዝ ይለኛል የሆነ ወርቅ ቤት ገብተው ሲወጡ ከዛ በኋላ በቃ ወርቁን ለእኔ ሊሰጡኝ፣ እኔ ብር ልሰጣቸው አይነት ስምምነት ላይ ደረስን እና የፈለጋችሁትን ያህል ብር ልስጣችሁ ላችኋለሁ አለ እና የቴም ይዛል ምናም ሲሉኝ፣ አዎ ብዬ ኪሲ ውስጥ ምናም ስገባ የአባይ ባንክ አለኝ። የቴም ብዬ ስገባ አጋጣሚ ሱሪ ስቀይር ከመታወቂያ ጋር እቤት ትችዋለሁ። ከዛ በቃ ትራንስፈር ላድርግላችሁ ስላቸው፣ አይ እኛ ስልክም አካውንት የለንም። ማደያ ጋር እንሂድ ና ወደ ቴሌ ብር ነዳጅ እንደተቀዳበት አስመስለን ወደ ቴሌብር ልከን ከነሱ ካሽ እንቀበል፣ ተባባልን ና ቄራ መስጊዱ ጋር ያለው ማደያ ሄድን። ከዛ አምስት መቶ ብር ለነሱ ተሰጥቶ አስር ሺ ብር አስተላለፍኩላቸው። አምስት መቶ ብር ለነዳጅ ቀጆቹ ማለት ነው። ከዛ ደግሞ ኪሴ ላይ የሰራውበት አንድ ሺ ምናም ብር ነበር። እሱንም ሰጥቻቸው አያት ነው የምንሄደው ሲሉ ላካልሸኛችሁ ብዬ ተግደር ድሪ አይ ብለው እዛው ጋር ትተውኝ ወረዱ ና አዙሬ ስመለስ ራሱ ሌላ ራይዶ ሲገባዮቻቸው አለው። ና እሱ ምን እንደገጠመው እግዚአብሔር ያውቀው። እኔ ግን ልክ ሳር ቤት አደባባይ ጋር ስደርስ ልክ ከእንቅልፍ የነቀው አይነት ስሜት ተሰማኝና ደንግጬ ዳር ይዤ አማትቤ በቃ መበላቴ ገባኝ። ከዛ በኋላ እና ተጠንቀቁ ብሏል። ይሄ ድራይቨር የቤተሰብ ፕሮግራም ላይ አምሽቼ ከምሽቱ ሶስት ሰዓት ሆኗል። ይሄደው ወደ አለም ገና ኬንቴሪ ስለነበር የሚቀበለኝ መኪና ሳጣ አስፓልት ወጣሁና አንድ መኪና አስቆምኩኝ። እንዳጋጣሚ ሴት ነበረች። የሚሄድበትን ነግሪያት ልትወስደኝ ተስማምተን ጋቢና ገብቼ ቁጭ አልኩኝ። መንገዳችንን ጀመረን። ስልክ በጣም ትደዋወል ነበር። ከዛ ትንሽ ቆይታ እባክህ ወንድሞች እየጠበቁኝ ነው፣ ለያዛቸው ጀሞኖ የሚወርዱት እነሱ አለችኝ። እሺ ችግር የለውም አልኳትኝ እና ሁለት ወንዶች ከኋላ ገቡ ኤሊጋርመንትን አልፈን አጫሉ መንገድን እንደጀመርን፣ እንደ አጋጣሚ በስፖኪዮ ሲነጋገሩብኝ አየኋቸው። ከዛ በኋላ ደነገጥኩኝና የሚሆነውን ነገር በጥንቃቄ ማየት ጀመርኩኝ። የሆነ ሰዓት ላይ የሆነ ነገር ሊያወጣ ጎንበስ ያለ አይነት ስሜት ስለተሰማኝ፣ መኪናውን ፍጥነት ላይ ስላልነበረ በሩን ከፍቼ በፍጥነት ወርጄ ይሮጥኩኝ። አንደኛው ሮጦ ሊከተለኝ ሞከረና ሰዎች ወዳሉበት ሄጄ ስቆም ተመልሶ ገባ። እንደፈራሁት ሊጎዱኝ ካልሆነና ትክክለኛ ሰዎች ከሆኑ መጥተው ሂሳብ ይጠይቁኛል ብዬ ትንሽ ቆሜ አየኋቸው። እነሱ ግን ጥለው ይነዱትና ና እኔን እግዚአብሔር ነው ያወጣኝ። እናንተ ተጠንቀቁ ብሏል። ተሳፋሪዎች በፍጹም ልታደርጉት የሚገባ ነገር ነው ብዬ አላስብም። ቀን ላይ እንኳን ብንተባበር ምንም ማለት አይደለም። እሱንም አንድ ሰው ሳታስጀምርለት ሁለት ወንድ ተጭኖ ከምሽቱ ሶስት ሰዓት በዛ ጭር ባለ መንገድ ና በጣም ሪስክ። ከሌሊቱ ስምንት ሰዓት ከፊ ጋ ወደ ኮተቤ ካራ ስራ ይገባልኝና አንስቼ ደወልኩለት። ያለበትን ቦታ ነገረኝና ና እየሄድኩ ትሩ ኮለር ላይ ሳየው ስልኩን እከሌ ጠበቀ ይላል። ስደርስ የሆነ ፍሪክ ነው ይጠበቀኝና ምንም ደስ አላለኝም። ገባና ሌላ ልጅም ጠራ ሁለት ሆነው ከኋላ ገብዋለ። ውረዱ እንዳለል ቦታው ጭር ያለ ስለሆነ ፈራሁኝ። እሱም ባገኘውበት ስልክ ስደውል ስልኩ አይነሳም ስልክ ሳይለንት ሆኖ ነው እንዴ? ስለው አይ የኔ ስልክ አይደለም፣ የሌላ ሰው ስልክ ነው። የኔ ስልክ ቻርጅ ዘግቷል አለኝ። ከዛ ነገሩ ስላላማረኝ ጓደኛዬ ጋር ደወልኩለትና መኪና ስለምቀይርህ ተከተለኝ አልኩት። ኮዳችን ናት። እሱም ገብቶት ይከተለኝ ጀመር። መኪና ከኋላ እየተከተለን እንደሆነ ሲያውቁ ካራ ኮተቤ ብለው የነበሩት ልጆች ሚካኤል መስቀለኛ ጋር አውርደን በቃ እዚህ ይበቃናል አሉኝ። ሂሳቡ መቶ አርባ አምስት ብር ነበር የመጣው። ሁለት መቶ ብር ወርውረው ልኝ፣ ወዴት እንደገቡ አጣናቸው፣ ወርደን ስንፈልጋቸው። አለኝ ይሄ አሁን በጣም ወሳኝ ነገር ነው። እኔ ስትሪት ፒካፕ ራሱ ሳረግ ስልክ ከሰጡኝ በኋላ የተሳሳተ ስልክ ሊሰጡኝ ይችላሉ ብዬ ስለማስብ በሌላኛው ስልክ ደውላቸውና ና ቼክ አረጋለው እነሱ መሆናቸውን እና በጥሪ ብቻ ስለሆነ ማለት ነው። አትዘና አንድ ጓደኛ ከገዳም የመጣው አባቶች እንዳሉና ሉባን ዘከር የተባለ ዶላር ማውረድ የሚችል እጣንና ጥበ ቡም እንዳላቸው እና እነሱ የሚፈልጉት ብራቸውን ትራንዛክት የሚያደርግላቸው ጥሩ የባንክ እንቅስቃሴ ያለው ሰው፣ ምክንያቱም እነሱ ምንም አይነት እንቅስቃሴ አልነበረውም አካውንታቸው፣ ይለኛል። እንዲህ ወንጀል ነገር ቢኖረው ስለው አይ ምንም አይነት ወንጀል የለውም። ስርቆት አይደለም፣ ንጹህ ዶላር ነው የሚያወርዱት። ምንም ከወንጀል ጋር የሚያገናኛቸው ነገር የለም። አንተ ንግድ ስራ ላይም ስለሆንክ እንቅስቃሴ አሪፍ ስለሆነ የነሱን ብር እያንቀሳቀስክ አንተም መጠቀም ያለብህን ኮሚሽን ትጠቀማለህ አለኛለ። ሰዎቹን አገኘናቸው። ወደ ኮተቤ ዜሮ ሁለት አካባቢ ተገናኘን ሆቴል ውስጥ። በጣም ትልቅ ሰው ናቸው፣ ጋርዳ አላቸው። አንደኛው ሀይሉክስ ነው ያዘው፣ አንደኛው ፎርድ ነው የያዘው። ወደ ሆቴል ገባንና ጓደኛ የነገረኝን ነገር ደገሙልኝ። ከዛ በኋላ አንድ ክፍል እንደሚያስፈልግና ሳጥን እንደሚያስፈልግ ዶላሩ ሲወርድ ማከማቻ። ከዛ ቤቱንም ተከራየው ሳጥኑንም ፈርኒቸር ቤት ኦርደር አድርጌ አሰራሁኝ ና ሀሙስ ቀን ወይ ቅዳሜ ቀን ነው ይሄ ነገር የሚሰራው ተባለ። ና ቅዳሜ ቀን ተገናኘን፣ ገባን ወደ ክፍሉ አንዳንድ ሻማ ተሰጠን። ከገዳም የመጡ አባት የተባሉት ሰውዬ መድገም ጀመሩ። ረጅም ሰዓት በስነስርዓት ደገሙ። ብታምኝም ባታምኝም ሳጥኑ እያየሁት በዶላር ሞላ አለኝ። እንኳን ደስ ያላችሁ! ዶላሩ ወርዷል። አሁን የሚቀረን ሂደት ብሩን መካፈል ነው እንግዲህ ይሉና ግን በጣም ፓወር ያለው ነገር ስለሆነ አሁንም ብዙ ዶላር ማውረድ ስለምንችል ተጨማሪ እጣን ከገዳም እንዲላክልን ማድረግ አለብን። ለዛ ደግሞ 99ሺ99ሺ ብር እያንዳንዳችን ወደ አካውንታቸው ማስገባት አለብን ይባልና 99ሺ ብር አስገባው ወደ ሰጡኝ አካውንት። በማግስቱ ገዳም ሄዶ እጣን ያመጣል የተባለው ልጅ ደወለና የገዳም አባቶቹ 13 ሚሊዮን ብር ካልገባልን ምንም አይነት እጣን አንሰጥም ብለዋል ተባለ እና እንዴት ይሻላል ይሄ ነገር ስላቸው እኔ ጋር ሰባ ሚሊዮን አለ አንተ ጋር አምስት ሚሊዮን ካለ እናስገባላቸውና ስራውን እንስራ። መቼም ይሄን ሁሉ በሚሊዮን የሚቆጠር ዶላር እያየን በዚህ በትንሽ ብር ይሄን ስራ ማጣት የለብንም፣ ቶሎ ቶሎ ሰርተን ማውጣት ነው ያለብን አሉኝ። እኔም ዶላሩን ስላዩ አምኛለሁ፣ ውስጤ ግን የሆነ ጥርጣሬ አለ። ከዛ አንድ ጓደኛኝ ጋር ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቁብኝ። በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት 20 ሚሊዮን ስትለምን እምቢ ያለችውን ቤት በ15 ሚሊዮን ሸጣ ብር ሰጥታቸው፣ ከዛ በኋላ ልታገኛቸው አልቻለችም። አሁን ከባድ ህመም ላይ ናት። እኛ እያስተማምናት ነው የምንገኘው ወደ ራሷ እንድትመለስ። ና እንዲች ብለህ እንዳታስገባ። ሳጥኑን ከፍተህ ብታየው ጨርቅ ነው የምታገኘው ውስጡ አልኝ። ና ሰውየው የሚደግመው አይንህ ላይ ነው። እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ። የቤቱ ቁልፍ ደግሞ እንዳጋጣሚ እኔ ጋር ነበር። የሳጥኑ ቁልፍ ግን እነሱ ጋር ነበር። ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው እዛ ውስጥ። ደወለና አንደኛው ሰውዬ እኛ አስገብተናል ብሩን አስገባ አንተ አለኝ። ቆይ አስገባለሁ አልኩትኝና ባንክ ጓደኛ ነበረኝ። እስኪ ወደዚህ አካውንት የገባ ብር አለ ስለው እኔ ካስገባው ዘጠና ዘጠኛ ሺ ብር ውጪ ሌላ ምንም ብር የለም ነበር። እና በጣም ተጠንቀቁ፣ እነዚህ በሃይማኖት ስም የሚነግዱ ሌቦች ናቸው። በተለይ ሀብታሞችን ታርጌት እያደረጉ በብዙ እያጭበረበሩን ያሉት እባካችሁ ተጠንቀቁ ብሏል። አዲስ አበባ ውስጥ ላዳ እያሽከረከርኩ ነበር። ሶስት ልጆች የማስተዳድረው። ከዛ መንግስት መኪናችሁን ቀይሩ ተደራጁና ቀረጥ ነጻ መኪና ይገባላችኋል ባለው መሰረት ላዳይን ሸጬ መኪናውን ያስመጣል ለተባለው ድርጅት መቶ ሰላሳ ሺህ ብር ከፈልኩኝ። መኪናው ይመጣል የተባለው በየሶስት ወሩ ነበር። እስከ ዘጠኝ ወር ድረስ ሁላችንም ይደርሰናል የሚል ነበረ ስምምነታችን። ግን መኪና እጅ ላይ ሳይገባ ሁለት አመት ሆኖ፣ በዚህ መሀል ብዙ ህይወታቸውን ያጡ፣ ትዳራቸውን የበተኑ ሰዎች አውቃለሁ እና እኔ ደግሞ እንደ መፍትሄ ያሰብኩት እንደምንም ብዬ በማይክሮ ፋይናንስን ቢሆን መኪና ገዝቼ ወደዚህ ወደ ኮርሶስ ስራ መግባት ነበር። ከዛ በኋላ ቤተሰብ አራት መቶ ሺህ ብር አስፈርሞ አበደረኝና ና ማይክሮ ፋይናንስ እሱን ቆጥቤ በሁለት ወር እንደምመልስላቸው ነበር ቃል የገባሁት። ምክንያቱም ማይክሮፋይናንስ ብሩን ሲለቅልኝ ለእነሱ ሰጣለሁ ቢያንስ ግማሹን ብዬ ነው ያሰብኩት። ከዛ ግን የማይክሮፋይናንሱን ፕሮሰስ እስካረግ የመኪና ዋጋ ደግሞ ጨመረ። በዛ ምክንያት የቤተሰቤን ብር ወዲያው መስጠት አልቻልኩም። ከዛ ስራይን እየሰራው ቤት ክራይ እየከፈልኩ ሶስት ልጅ እያስተማርኩኝ የማይክሮፋይናንሱን ሀያ ምናምን ሺ ብር እየከፈልኩ ነዳጅ አለ፣ የመኪና ስፔር፣ የተለያየ ወጪ አለ እና አሁን ላይ ማይክሮፋይናንሱ መኪናን ሊሸጥብኝ እየፈለገኝ ነው ብሎ ነው ታሪኩን የላከልኝ። ብዙ ማስረጃዎች ልኮልኛል ቴሌግራም ላይ። እኔ ጋ ብዙ ኮድ ሶስት ድራይቨሮች አላችሁ እና ሀያ ሺ ድራይቨር እንኳን ሆነ መቶ መቶ ብር ለዚህ ልጅ ብናዋጣለት የምንፈጥረውን ልዩነት አስቡት። ና እስኪ ታሪክ እንስራ። እባካችሁ ይህን ልጅ አለሁም በለው፣ አካውንቱን ከላይ አስቀምጥላችኋለሁ። ቴንኪ ዩ ባይ። ወሎ ሰፈር ጋር አዳ አካባቢ ቆሜ መኪና ውስጥ ቁርሴን እየበላው ነበር፣ አለ ይሄ ባለ ታሪክ። ና አንድ ሰው ይመጣና ትሄዳለህ ምናምን አለኝ አለ። ከዛ አይ ቁርሴን እየበላው ነው አልኩትኝ። ቢሮ ገብቼ ልምጣ፣ እስከዛ አንተም ትጨርሳለህ አለኝና ሄዳለ። ከዛ ቁርሴን በልቼ ቡናይን ጠጥቼ በቃ ስራም ስላልገባልኝ ልክ ልነሳ አካባቢ መጣና፣ ጨረስክ ምናምን አለኝ። ከዛ አዎ ግባ አልኩትኝ። ከዛ መስቀል ፍላወሩ ሰደኝ አለኝ አለ። ላስጀምረው ስለው አይ ችግር የለውም አስቤ ይሰጥሃለሁ ምናምን አለኝ አለ። በቃ በጣም ዝንጥ ያለ ሰው ነው። ብራንድ ብራንድ ቃን የተጠቀመው ሽቱ ራሱ በቃ ልዩ ነው አለና ስልክ ተደወለለት። ከዛ አይ መኪና ጋራዥ ነው፣ እኔ ራይድ ነው እየተጠቀምኩ ያለሁት ምናምን አላቸው አለ። ፓርኪንግ ምናምን ከኪሱ እየወጣ ራሱ ይከፍላል አለ። እና ዶላር ይዟል፣ ገንዘብ የኢትዮጵያ ብር ይዟል ምናምን። ና በቃ ያለው ነገር ነው ይመስለዋል ወደ ቻኖሊ ይዘኝ ሂዳለኝ አለ። ከዛ ቻኖሊ ሄድን፣ ረጅም ሰዓት ቆይቶ መጣ አለ። ከዛ ልክ ሲመጣ ደግሞ ኢስታር እኮ አለኝ፣ እኔም ለድርጅት አከራይቻት ነው ምናምን እና ሲኖትራክም አለኝ ሲለኝ፣ ሲኖትራክ አሁን ገቢው ስንት ነው ምናምን ስለው የሆነ ብር ጠራልኝ አለ። እኔ ደግሞ ከተማው ላይ ያለውን ብር ስለማቀው እሱ ጋር ውሸት ሳገኝ ተጠራጠርኩትኝና በቃ መጠንቀቅ ጀመርኩ አለ። ስልክ አስደውለኝ አለኛለ አይፎን ነው ስልኬ አይቶታል። ቻርጅ ዘጋ ስልኬ ምናምን አልኩትኛል። ከዛ እና ኬብል የለም ምናምን አለኛል። አይ የለኝም አልኩት። በቃ ወደዛ ወደ ጋራድጋ መልሰኛ አለኝ። አራት ሺ ብር ተመድቦልሃል ዘና በል ምናም ብሎኛል በመሀል አለ ከዛ የሆነ ምግብ ቤት ገባ አለ ከዛ ትንሽ ቆይቶ ከማናጀሩ ጋር መጣ ከምግብ ቤቱ ማናጀር ጋር እና ከሰውየው ጋር የተስማሙት ምንድን ነው እሱ የሚሰራበት ኤንጂዮ ወደ ስልሳ ሰው በየቀኑ ምግብ ከነሱ እንደሚወስዱ እና ባለ ምግብ ቤቱ ሂሳቡን ከፍ አድርጎ እንዲያስገባ እሱ ከድርጅቱ ጋር ሊያዋውለው እዛው ስለሚሰራ መተማመኛ ሚሆን ደግሞ ሀያ ሺ ብር ይቀበለዋል ማለት ነው ከምግብ ቤቱ ባለቤት ወደ ኤንጂኦ መንገድ ጀመረ። ማለት ልክ የሆነ ሰአት ባንክ ሲ፣ ቆይ ቆይ ቆይ እዚህ ጋር ቆመልኝ፣ ኦቶራይዝድ ያልሆነ ብር አለ እና እሱን ላስደርግላቸው በናትህ አለኝ። ና ባንኩ ፊት ለፊት አቆምኩለት አለ። ከዛ በኋላ ገባ፣ ብናየው የለም ማለት ከዛ ትንሽ እንደቆየ ይሄ የምግብ ቤት ማናጀር የተባለው ራይድ ነህ እንዲያንተ አለኝ አለ። አዎ ራይድ ነኝ ስራ ቆይ እስኪ ብሎ ገብቶ ሲያዩ የለም ሰውየው። እና እኔስ የተበላሁት አራት ሺህ ብሬን ነው ስልክ ይተርፏል። ቢያንስ እነሱ ራሱ አላመኑኝም ነበር። በቃ እኔም አብሬ ተባባሪ መስያቸው ነበር። እና ሰውየው አውራጣቱ ቆራጣ ነው እና ምናልባት እንደ ምልክት ከሆናችሁ ተጠንቀቁት። በጣም እውቀት ያለው ሰው ነው። ምንድን የተማርከው ብሎኝ ራሱ ሲቪል ኢንጂነሪንግ ስለው እዛ ፊልድ ላይ ራሱ በጣም እውቀት አለው እና ኤኒ ርዕስ ላይ እውቀት አለው ሰውየው አለ በቃ እና አይመስልም፤ እንደዚህ ጭራሽ። ስለዚህ ተጠንቀቁ።